ለማደግ ገባሽ ራስሽን ብለቅ በቃ ሰው ያዩታን ይማሩበታል ብዬ አሁን ቤት እየፈለግ ነው፣ አብረን ልንኖር ማለት ነው። እንደውም ሰላም ጤና ይስጥልኝ ውድ እና የተከበራችሁ የእኔ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ እነሳሚ ቤት መጥቻለሁ፣ ገኒ ጋር ማለት ነው። ገኒን የሆነ የማናግርሽ አለኝ የምጠይቅሽ አለኝ ብያት ነው የመጣሁት በምን ጉዳይ እንደሆነ አላወቀችም። እስኪ ሰላም ልበልሽ ብያት ነው የመጣሁት እና ሳሚ የሚሰራው ስራ በጣም ከባድ ነው። ምር እኔ ከካሜራ ጀርባ ተው እያልኩት ነበረ አልሰማ ብሏል። ለማንኛውም እናቲቱን ግዴታ መጠየቅ ስላለብኝ እነ ሳሚ ቤት ነኝ ያለሁት ማለት ነው። በቃ ጭራሽ መንኖ እንዲሄድ እያደረገው ነው ጊዜን አንዴ እንትን ወጣ እንዴ እንትን ቪዲዮ እየሰራ እየለቀቀ እኛ እኮ ከካሜራ ጀርባ ተስማምተን ነበር ያለ ነው። እና ሳሚ ብታርፍ ይሻልህን ይሄን ቪዲዮ ካየኸው፣ ለማንኛውም እኔ ከአንተ ጋር አልነጋገርም። ከእናትህ ጋር ያለውን ነገር እነጋገራለሁ። እስኪ አብራችሁን ተቆጣጠሩ ኑ ቤተሰቦች ደስመሰ ናበራራ ናናና እዚህ ጋር አባና ደርሰና ነሳሚ ቤት እንግዲህ ከኒጋ ደርሻለ በሩ ላይ ነኝ። እኔ ነኝ። እሺ እንግዲህ እንዴት ነሽ? በሰላም

ደህና ነኝ። እንዴት ነሽ? እንዴት ነው ስራ ብዙዬስ? እንደው ያው እስኪ አንዳንድ ነገር ልጠይቅሽ ፈልጌ ለዛ ነው። እሺ፣ ይቅርታ። ውይ ቆይ፣ አሁን ነው የበላሁት። ትንሽ ልቆይ እስኪ እናወራና። ኧረ አይደለም ግን፣ አሁን ነው የበላሁት እውነት። አይ አልበላሁም የምር አልበላም። እስኪ አይ ቆይ እስኪ እናውራ ትንሽ ደቂቃ፣ ቡናው ይድረስና ከዛ በኋላ እና አለን። ደህና ነሽ ገኒ? አለን አለን ቁጭ በይ። እስኪ ፈልጌሽ ነበረ፣ አላገኘሁትም። ምንድን ነው ሳሚ እየሰራ ያለው ግን? ማለት እኔ ከካሜራ ጀርባ ነግሬው ነበረ በእኛ መሀል እንዳይገባ ማለት ነው። ሊሰማኝ አልቻለም ገን ለአንች ልንገርሽ ብዬ ነው፣ ከካሜራ ጀርባ ተው እረፍ፣ እንደዚህ አይነት ቪዲዮ እየሰራህ አትልቀቅ፣ እኔ እነሱ ተስማምተናን፣ ተው ሳሚ ብዬው ነበረ፣ ግን ሊሰማኝ አልቻለም። ምን ሆኖ ነው? በቃ እንዲህ አረገችው፣ አሳበደችው፣ እንዲህ ገባ፣ እንዲህ ወጣ እያለ መከራዬን ነው የሚያሳየኝ። ምን አድርግ ነው የሚለኝ? ለምን አይተወኝም? በቃ እንደኛ ከሁሉ ነገር ጨርሰናን፣ በቃ ትቻለሁ እኔም ቪዲዮ ሰርቼ ያለ ቅጫይተሽኝ ያቅም በቃ ትክክለኛ የህይወቴን ነገር ብለቅላቸውም ጥሩ ነገር ስለማይጽፉ እኔ ትቻለሁ። በቃ ከካሜራ ጀርባ ሁሉ ነገር ጨርሰናል። እኔ እና እሱ ማለት ነው። አሁን ምን አድርግ ነው የሚለውሽ? ማለት ከእንዴት ከካሜራ ጀርባ ጨርሰ ትቻል ገባኝ። ይኸውልሽ ጉዜ ጋር ማለት ነው ሁሉ ነገር ትተን እንደውም የመጣሁት ምናልባት እዚህ አካባቢ ለአንቺ ለሰፈሩ እንትን ሰው እሺ ብታውቂ ምን ነው እመኝ እንጂ እንዴ እሱን ተቀስበሽ ተይዋለሽ። ግን ከአሁን በኋላ ስለዚህ ጉዳይ ቪዲዮ ሰርች ስለማለቅ ነው አሁን እምጠይቅሽ። ምን ምን እዚህ ጋር ቁጭ ብትይ፣ ግን እዚህ ጋር ቁጭ ብለሽ ብናወራ ደስ ይለኛል። እስኪ ባንራራቅ፣ ተመልካችም ድምጻችን ትንድር። ቁጭ በይ እስኪ ከሱ አዎ፣ ማለት ልጅሽን እኔ ላንድና ለመጨረሻ እንድትተው ስለፈለኩ ነው እየጠየኩሽ አለሁት ማለት ነው። ምንድን ነው ከእሱ ጋር አትስራ፣ ወይም አልገባኝም? አይደለም በቃ እኔ ከሱ ጋር አትስራ ሳይሆን በሌላ ነገር መስራት ይችላሉ፣ ግን ሰለኛና ሰለሱ ጉዳይ ምንም ነገር እንዲሰራ አልፈልግም። አለቀ። እኔና ብዙዬ ተመካክረን ጨርሰናል። ልንከራይ ነው፣ አንድ ላይ ልንሆን ነው። በቃ አምኗን። አዎ አምኗን በቃ በቃ። የቅርበኝን የሚዲያ አትልቀቂ፣ ከካሜራ ጀርባ እሺ ብሎኛል። በቃ በጥቅሉ እናተክልሽ ይገባሽ። እሱን ከሱ ስንት ሰማ ነው ማለት የምንችለው እኛ። በእርግጥ ስለ አንቺ ምንም የምናደርገው ነገር የለም፣ ግን እሱ ታውቂያለሽ፣ አሁን ጎዳና ላይ እንደወጣ እኛ እሱን ለመርዳት ነው እንጂ ብዙ፣ እኛ ሌላ ነገር ከእናንተ መሀል እኛ እሱ ትክክለኛ የኔ ልጅ ነው ብሎ አምኖ እኔ እጠይቀዋለሁ እኮ ብዙ ምናልባት ላይነግርሽ ይችላል። ምክንያቱም ቪዲዮ ሰርታችሁ ትለቁብኛላችሁ ሊል ስለሚችል ስለዚህ እኮ እኔ ይሄን በቃ ማሳውቅ ሰላለብኝ ነው። በቃ ከሁን በኋላ እንደ ደርስበትኝ አርፎ ይቀመጥ ሳሚ ማለት ነው። እኔ ከሱ ጋር ከሕፃን ጋር አልነጋገርም። እሺ። ለዛ ነው አንቺ ላናገር ብዬ ነው። እንዲ ብዙ ጊዜ አስጠንቀቂዋለሁ። ሳሚ እረፍ፣ በዚህ ጉዳይ እንዳሰራ ብዬዋለሁ ግን አሁን መጀመሪያ አንቺን ላናግርሽ ብዬ ነው። እኔ እሄድለታለሁ ስራ ቦታው እሺ። እሱንም ማስጠንቀቂያ ሰጠዋለሁ። ከሁን በኋላ እንደ ደርስ ይህ ቪዲዮ እየሰራሁ ያለሁት ከአሁን በኋላ በእኛ ዙሪያ ብዙ እንዲህ ያለ እሷ እንዲህ ያደረገችው ምናምን እያለ አይመለከተውም ማለት ነው። እኔ እንደዚህ አይነት ነገር መጥፎ ነገር መናገር አልችልም፣ ግን በልጅ የመጣውን እንኳን እንዴ እኔ ለሱ ብዬ ነው ተነምለውና በሱ እንኳን ዘሚኑ አናግሪኝ። በቃ ከዛ ጋር ማውራት አልፈልግም እስካልሽ ድረስ ልጄን ተይና እኔን አናግሪኝ፣ እኔ እነግረዋለሁ። አንድ ደግሞ እኛ ያው ጉዜን ለመርዳት ነው እንጂ ወይ እሱንም ከእሷ ጋር እንዲሆን ነው የምንለው ነገር የለም። ግን ቡዜ ያው ለእኛ የእኔ ልጅ አይደለም ልጅ አይደለም እንዳለ ነው እንግዲህ የምናውቀው። ስለዚህ እና አዎ ብሎ ይመን በቃ እሱ የፈለገው ሚዲያ ላይ ግን ምን አለ መሰለሽ፣ እሱ ያለው ቡዜ ማለት ነው በቃ ሳለ ምንም ነገር ሚዲያ ላይ አትስሪ፣ እኔ እና አንቺ እንጨርሰዋለን፣ በቃ ቤት እንፈልግና እንከራያለን ተባብለን ጨርሰን ከዛ ጭራሽ የሆነ ነገር ብሎት ነው በቃ መን ነው በቃ በጥቅሉ መሀላችን ባትገቡ ደስ ይለኛል፣ አንቺም እሱም ማለት ነው። መጥፎ ጎን እኮ መጥፎ ጎናችሁንም ሳላይ ጥሩ ጎን እኮ አላችሁ። መጥፎ ጎናችሁ እናንተ ምንድን ነው መሀል ላይ እየገባችሁ በቃ አትተለያዩና ሳሚም አይቼም አይደለም አይደለም ግን እኔ ልሰርባችሁ አይደለም በቃ በጥቅሉ ሳሚ ይረፍ አርፎ ይቀመጥ። ቃስ ብሎ ይደግ። እሱ እስኪበስል እኔ ያረብኩ ለአንቺ ላይ እነግርሽ ይችላል። እኔ ግን ብዙ ጊዜ አስጠንቅቄዋለሁኝ፣ እሺ ከፈለኩኝ ደውዬ ያስጠነቀኩበትን እየተመላለስንበትን ሪከርድ ያለ እለቀዋለሁ፣ ከፈለገ ማለት ነው። ምን ምን እንዳለ፣ ስለዚህ አርፎ ይቀመጥ። በቃ እንዴ! በእናንተ መሀል ሳሚም ቢሆን በእናንተ መሀል የገባ ነገር የለም። ያው ሰው ነው፣ አብረን በልተን ጠጥተናል፣ ከብዜ ጋር ከነሱ ጋር ማለት ነው። ቤተሰብ ግን፣ አሁን ደግሞ እንደዚህ በመከራ ሰዓት እኛ መሸሽ አለብን? እሱ ነው ወይ ምንድን ነው ወይ ቆይ ነው፣ ለምን ሚዲያ ላይ ቀረበ ነው ብ ምትዋጅ ሳሚ ያው እኔ እኮ ታተለዋለሁ እኮ እኔ ሁሌም ባልገባ፣ ሚዲያ ላይ ያለው የሚለቁትን ነገር ለምን አንድ ጎዳና በወጣበት ሰዓት ለምን ይሄ ሚዲያ ላይ ወጣ ነው? ለምን አወጣ? ሳሚ ነው ወይ እንዛ አይደለም። ሌላ ነገር ታዲያ ምንድነው? አሁን እኮ ህዝብ የሚያይ ነው። ሳሚ የምሰራው ነገር በቃ በጥቅሉ እኔና ጉዚ ያለው ነገር ጨርሰናን፣ እንዲህ ወጣ እንዲያረገችው እንዲያረገችው እያለ አያውራ። ስለዚህ የሆነ ነገር ሲናገረው ይሄ ልጅ በቃ እንትን እያለ ነው እኛ ሁሉን ነገር ጨርሰናል፣ መሀል ማንንም ማስገባት አንፈልግም። ገባሽ አሁን አንድና አንድ የምለው ከሱ ጋር መነጋገር አልፈልግም፣ አርፎ ይቀመጥ ማለት ነው። በኋላ ብናገረው ቅር ምናልባት የሆነ ነገር ሲናገር እኮ ነው እኮ አልኩሽ እኮ ነው። አሁን አንቺ ጋር መጥቼም አናግረው እኮ ነው እኛ ደግሞ ከጉዜ ነው ብዜ መሀላችን አትግቡ። በቃ አትፍሩ። እኔ በወድቅም የትም ብሄድ አትዩኝ ካለ እኛ ከመሀላችሁ እንወጣለን። ያው ህዝብ ፊት እናገራለሁ፣ ችግር የለም ለእኛ። ለምን እኛ እንዲወድቅ አንፈልግም። አንድ ታቃለች የሚደረገው ሳንኮ። በጉዜ ብዙ ነገር ተብሏል፣ ግን እኛ ምን አገባል። እኛ ማንም ሰው ቢያወራ እኛ መስሉ አይታየንም። ለምን ምንድነው? ሰው አንድ ትሪ በልተናል፣ ምንም ቢሆን። ስለዚህ አሁን ዛሬ ደግሞ እኛ እሱ መተው የለብንም ቡድን መተው የለብንም። እሱም ደግሞ አይ እኛ አንፈልግም፣ በቃ መሀላችን ውጡ፣ በቃ እኔ ልጅ ነው አምኛ ነው ቤት ተከራይቼ ወጣ ልንወጣ ነው ካለም፣ እኔ እደውልለታለሁ። ካለም ችግር የለም፣ እኛ ከመሀላችን እንወጣለን። ሳሚን ቢሆን ከእሱ ጋር የምንሰራበት ምክንያት የለም። እውነት እንደዚህ አይነት ነገር እሱ ካለ ማለት ነው በሌላ ነገር እኔ እኮ አመሰግናለሁ፣ ብዙ ነገር አድርጋችሁለታል። በጣም ነው የማመሰግነው ከልብ ማለት ነው። ግን ግን እዚህ ጋር እየተናደድኩበት እና እየተበሳጨሁበት ያሉ መጥቅሉ ሳሚ አርፎ ይቀመጥ ነው ያልኩት እንጂ ሌላ አይደለም ውዴ። እሺ፣ ለማንኛውም እሺ፣ ልሻለሁ ቤቴ። አዎ፣ እና እንደዛ ነው በቃ፣ ይ በዛ አካባቢ ነው ቤት እራሱ አለ ብለው ታካይኛለሽ ምነው ጎረቤትሽ በሆነ ደበረሽ እንዴ? እና ታዲያ ምነው ቅር አለሽ? አብረን ልንሆን ነው ስንልሽ እየነገርኩሽ ጎረቤትሽ በሆን ቅሪልሻ አንቺ እና ታዲያ እና እና ታዲያ ስለዚህ አብረን እንሂድና ቤቱን እንደይ ነው። አንቺ እንዳስቀየምሽ ፈልገሽ ነው። እኔ ግን ደግሞ አላስቀይም። ለምን ታስቀይምኛለሽ? ግን እኮ ለምን ታስቀይምኛለሽ? እኔ አልናገርሽም፣ ግን እኔ ደግሞ አሁን ልጄን እንድትናገሪ አልፈቅድልሽም። እሺ። አይ እኔ አርፎ ይቀመጥ ነው ያው፣ ልጅም ስለሆነ ከትልቅ ሰው መሃል ከትዳር መሃል አይገባም። እሱ እሱን ንገሪ ያው ገና ስላልበሰለ እንግዲህ እሱ እስኪበስል እኔ ማረር የለብኝም ስላልበሰል እኮ በአሁኑ ከኛ እሱ አይሻልም ብለሽ ነው ይሻላል እሱ እኮ ጥሩ ነገር እኮ አለው አሁን በምታያቸው እንትኖች እሱ ይሻላል እሱ ጥሩ ነገር ነው ይዞ እየቀረበ ያለው በአንቺም ቢሆን በቡዜ በኩልም ቢሆን በራሱም ቢሆን ጥሩ ነገር ነው ይዞ የሚቀርበው እንጂ ሌላ ይህንን አለ እንትን የምል እንትን ያለ አይመስለኝም። ሚዲያ እና እኔም ደግሞ ላንቺ አሁን ዝም ያልኩሽ እና ያከበርኩሽ ቤቴ ስለመጣሽ ክፉን ብትናገሪኝ ክፉ አልናገርሽም ለምን ያለሽ ኔጋ ስለሆነ ማለት ነው ግን እኔ ልጁን ሄጄ እናገራለሁ ምን አሁን የምትይው ነገር አልፈቅድልሽም አይ እኔ ግን አይ ካሁን በኋላ በዚህ ዙሪያ ምንም ነገር እንደሰራ ላስጠነቅቀው ነው አይ አንቺ መሄድ የለብሽም እሱ ጋር ምን ችግር አለው ለምን ህጻን ልጅ ነው ከዛ አንዲስ ጋር አንቺ መነጋገር አሁን ክፉ ነገር ቢናገር ክፉ ነገር ተናገረኝ ብለሽ ሚዲያ ላይ ልታቀርቢ ነው? ልጅ ነው እንዳልሽው። ስለዚህ ከእኔ ጋር ያለውን ጨርሼ እውነት እኔ ደግሞ ደውል እና እሱ ጋር ጉዜ ጋር አሁን እና ተስማምተናል። ቤት ተከራይተን ልንኖር ነው፣ እኛ ከህይወታችን እንወጣለን። እኔ እኮ ከእሱ ጋር የሚሰራውን ነገር እኛ የቡዜን ውድቀት ድቀት ስለማንፈልግ፣ አሁንም ደግሜም ደጋግሜ የምነግርሽ ነገር ቢኖር የእሱን ውድቀት ስለማንፈልግ ከእሱ ጎን ነን። አንቺ ጋር ያንቺን እንትናራለ እንጂ ተፈቀደልና እኔ እኮ እሱን ጭራሽ ተውት አይደለም ያልኳት። ሳሚ ያለበት አካባቢ እየደረስኩ ነው ይመስለኛል። ቦታው ግን የትኛው እንደሆነ አላውቅም። በምልክት ነው የተነገረኝ። እስኪ ወደዚህ ነው መስልና። አባዬ አረና ባጃጅ መጣ። ከካሜራ ጀርባ ብዙ ጊዜ እነግርህ ነበረ። ብዙ ጊዜም ተው፣ እንደዚህ አይነት ነገር እየቀረጽ የሆነ ያልሆነ ነገር እየቀረጽ አትልቀቅ ብዬ ብዙ ጊዜ አስጠንቀቂያት ነበረ። ሳሚ እኔ ገኒንም አናግሪያት አናግሬያታለሁ። አንተን ከማናገሩ በፊት አንተን ደግሞ ከካሜራ ጀርባ ብዙ ጊዜ አናገርኩህ፣ ልሰማኝ አልቻልኩም። ምን አስበህ ነው ማለት እንደዚህ? ምን ያላጠፋኸዋል? እንደዚህ ያሎች ጎዳና አስወጣቸው ምናምን እያ አንተ ወሬ ምንድን ነው የሚያስገባው ነገር? ያሳየ ምንም ነገር የለም

አይደለም እኛ ከካሜራ ጀርባ ጨርሰናል። አሁን በጥቅሉ እኔ ብዙ ነገር ከገኘ አውርቼ ነው የመጣሁት። አርፈ ትቀመጥ ከሆነ ነው በጌታስ ውድ ቤተሰብ ባህራንም እንግዲህ በጣም እየረበሸ ስለሆነ ነው። እንግዲህ እያያችሁት ነው። ሳሚን እንግዲህ ተው ስለው ያለ የሌለ ነገር ነው እየተናገረኝ ያለው፣ እና ብቻ ከባድ ነው። ምን እንደምል አላውቅም። ምር እንጃ። ስማ፣ ያሳዝናል በጣም አባ እስኪ ቁጭ በል እዛው። ዊ አይደለም፣ ሳሚ እሺ፣ በትል ያለብሽ አንቺ ነሽ። ምንድነው? እኔ ችግር ያለብኝ በቃ አርፋህ እንድትቀመጥ ስለፈለግኩ ብቻ በቃ ሰለኝ። በእኛ መሀል አያገባህም፣ እሺ? አንድ ነገር ሲሰራ እንዳላይ ስለቡዘይ፣ ስለኔና፣ በቃ አርፋህ ትቀመጥ ከሆነ ተቀመጥ። እኔ ገኒ ነግሬያታለሁ። አዎ ነግሬያታለሁ። ሳሚ፣ የመጨረሻ ነው እንዳንጣላ። ከዚህ በላይ ብዙ ማውራት አልፈልግም። እንደውም ገኒ ራሱ ተ በቃ ከኔ ጋር ወራሽ በላይ ነበር። ግን ግዴታ ማስጠንቀቂያ መስጠት ስላለብኝ ና ለተመልካቹ ማሳወቅ ስላለብኝ እኔ ያለው ብቻ እኔ ልዝት በጥቅሉ